በፋኖ የተማረኩት የነሽ መልስ አብዲሳ ከልብ የኦሮሚያ ልዩ ኃይል አባላት እምባ እየተናነቃቸው ሚስጥሩን አጋለጡ። የአማራ ፋኖ ብሔራዊ ኃይል በነሽ መልስ አብዲሳ ከፍተኛ እንክብካቤና ስልጠና ተደርጎለት ፋኖን እንዲዋጋ ወደ አማራ ክልል የተላከው የኦሮሚያ ልዩ ኃይል በፋኖ እየተማረከ ነው። ታዲያ ይህ በገፍ ከነ የኦሮሚያ ልዩ ኃይል ዩኒፎርም የተማረከው ይህ ኃይል በፋኖ የምርኮኛ አያያዝን የተከተለ አያያዝ የተደረገላቸው እንደሆነ ምርኮኞች ምስክርነታቸውን ሰጥተዋል። ጥሬ ስጋ ብቻ እየበሉ ሰልጥነዋል የተባሉ እነዚህ የኦሮሚያ ልዩ ኃይል ኮማንዶዎች በነበልባሉ የአማራ ፋኖ ከተማረኩ በኋላ ያልጠበቁት እንደገጠማቸው ይገልጻሉ። ምርኮኞቹ የወደፊት የኢትዮጵያ ተስፋ ፋኖ ነው ሲሉ የገለጹ ሲሆን በአሁኑ ጊዜ ኢትዮጵያ ውስጥ ምን እየተካሄደ እንደሆነ አናውቅም፣ ሀገሪቱን ለማፍረስ ተልኮ እየተሰጠን ያለው እኛ ደግሞ በዚህ ደስተኛ ስላልሆነን ለመማረክ ፈቅደናል ብለዋል። እምባ እየተናነቃቸው የሚያወሩት አንድ ምርኮኛ የሚያስለቅሰን በመማረካችን ፈርተን ሳይሆን ያልጠበቅነው ስለገጠመን ነው ብለዋል። ፋኖም የወደፊቱ የሀገሪቱ ተስፋ መሆኑን አስረግጠው

በቃ መያት እንፈልጋለን በሰው ልጅ ከተቻለ ማለት ነው። እንጂ ስለናንተ ለቅንጣት ያህል ምንም አልጠራጠርም ምንም አልልም። ሰፊ እየሆነ በቃ ሲያጋ ተስፋ አላት ብዬ የሚገምተው አሁን ከምታደረጉት አንጻር ብዙ ነገር አለ ገምታለሁ፣ በዚህ ጥሩ ልጆች አላችሁ ብዬ እገምታለሁ። ልጆችም ራሱ አደረጀ ዘርታችሁ እኚህ ገና እድሜያቸው እንትን የሆኑ እንደ ትልቅ ሰው ሲያባብሉ እናንተ የሰራችሁት ነገር ነው ማለት ነው። ከላይ ከታች ማደረጀቱ የተደረገው ምርጥ ነው። አንድ ሰው እንኳን ፊትም ሳያጠፋ ምን ነው እየተንከባከቡ በእነሱ አምነን እዚህ የደረሰ፣ የተነገረን እና ያየነው ለየቅል ነው የሚሉት፣ እኚህ ሰው አሁን ለተደረገልን ሁሉ ፋኖን እጅግ እናመሰግናለን ብለዋል። ነሽ መልስ አብዲሳ የሚሰሩትን ሴራም አጋልጠዋል። ይሄ አሁን እዛም ሲያለቅስ የነበረ ልጅ ነውባት ነገር ፍላስ ልጅ ነው። ምንም እዛም ሲያለቅስ የነበር ማለት ነን። አሁን ማያውቅ ሰው ሌላ ልል ይችላል። ሌላውም አለ አ

ከተማ ወለንቲቲ ኩም መድረስ ማንችል እኮ ነው፣ ከወጣ ይጠፋሉ በማለት ከባድ ነገር ነበር። ይሄ አሁን እናንተ ምን ሰውን አንድ ነው የሚታየው። እና መንገድ ላይ የሆነ ነገር አለ ብሎናል። ጥሩ ነገር አለ የሚል ነገር ነግሮናል።

ዞሮ ዞሮ ትልቁን ነገር ምን አለ መሰለህ? ማነው ስም አንተ አህመድ ነህ? ልጆቻችሁ፣ በጣም በልጆቻችሁ ጠንካራ ናቸው እያልክ ነበረ የነኛን ጥንካሬ ሆነ ለመናገር ዝም ብሎ የጠነከረ አይደለም። ድርጅት ስላለው፣ አለት ስላለው፣ አመራር ስላለው፣ በአንድ የመጣ ለውጥ ስላልሆነ በትዕግስት የተሞላ ድርጅት ነው ይሄ ድርጅት ማለት። ስለዚህ ይሄ ድርጅት ደግሞ አማራም ብቻ አይደለም የሚጠብቀው፣ ለሁሉም ይቆረቆራል፣ ሆነ ለመናገር፣ ለሁሉም የሚቆረቆራል። ኦሮሞ፣ ትግራይ፣ ከምባታ ምናምን የሚባል ነገር የለም። እኛ ጥላችን ከብልጽግና ጋር ከብልጽግና ጋር ብቻ ነው። በቃ ብልጽግና ሲባል ወረቀት ብቻ አይደለም። በሱ ስር የሚተዳደረው የስልጣን ጥመኛ ያለው ፍርፋሪ የለመደ አለ ፍርፋሪው እንዳይቀርበት በደሃ ልጅ በደሃነም ደም እየነገደ የሚጫወተው ነው የምንቃወመው እንጂ የኦሮሞ አብረን ስንታገል በአንድ ምሽግ ስንታገል ስንዋጋ አገር ስንጠብቅ ይገራ አገር ስንገነባ የተዋለድን የተጋባን ነው ቆሮ ከቀን ጀምሮ ማለት ነው። ስለዚህ ልክ እናንተም ተረርታችሁ ምንም ችግር የሚደርሳችሁ በነገር የለም። ሌላም ቢመጣ ሌላም አይደለም ኦሮማ ወንድሞቻችን ቀርቶ ሌላም አካል ቢመጣኛ ስርዓት ምስከም ድረስ ወደ ሌላ ኬዝ ከለውጦ ወደ ሌላ አሸባሪ የተይዞ ጽንፈኛ እየተባለ ስም ስሙን ተቀይሮ የሚመጣው እናንተ በማታውቁት ነገር ይሄ ነው የምታዩት። ነገር በውል የምታዩት አሁንም ነገም ዛሬም ይሄን ያያችሁትን እውነታ በውል ያያችሁትን በአካባቢ ሄዳችሁ ኦሮሚያ ክልል ሄዳችሁ ሊሆን ይችላል፣ የተለያየ ቦታ ሊሆን ይችላል፣ እናንተ አካባቢ ይሄን ለህዝባችን፣ ለህዝቦቻችሁ እንድነግሩ ነው የምፈልገው። ሌላ በተረፈ እቅፍ ድግፍ አድርገን እንደማንኛውም ወንድሞቻችሁ ናችሁ። ምንም ችግር የለባችሁም። በሰላም እጃችሁን ሰጥታችኋል። እነኚህ ያልሰጡትም ባለማወቅ ሊሆን ይችላል። እንግዲህ ሰው ውጊያ ላይ ብዙ ነገር ይፈጠራል። እናንተ ግን ፈጣሪ ብሎ ህይወታችሁ ተርፎላችኋል። አሁንም ምንም ችግር የለም። ለቤተሰብ ደውሉ ከፈለጋችሁ፣ በእሙም ተዋራላችሁ፣ በቀጥታም ተዋራላችሁ፣ ትደውላላችሁ። በሰላም ሀገራችሁ እንሸኛችኋለን። ምንም ችግር የለም። ከአሁን ጀምሮ እናንተ የኛ አካል ናችሁ። እዚህ ለምን አንገላችሁ? ኦሮሞ ነው የምንጠላ ከሆነ አንተ ኦሮሞ አማርኛ አይችልም ማለት ለምን ለምን አንገላችሁ? እኛ ሰው የመግደልም ሱስ የለብንም። ደግሞ ምን ጠቀም፣ አይደለም ለህልውናችን ለሀገራችን ብለን እስከወጣ ድረስ በዚህ የያዙት ሌሎቻቸው የሚመጡ ነገር ካሉ ደውሉ። ስለዚህ ይህ ስርዓት እንደማይጠቅም መንገር አለባቸው። ወጣ እንደማይጠቅም በቃ የራሱ የራሱን ካፒታል ብቻ ነው የሚያደራጀው። አንተ ስራ የለኝም አልኩ ስራተህ ቤተሰቡን ቸግሮ ቤተሰቦችን ለተረዳ ነው መቀባለል አካባቢን ጠብቁ ነው ማለት አማራ ክልል አመጡ አጋጠመ። ስለዚህ ነው በቃ የመንግስት ሰው ነው መንግስት ተብዬ ስሙ መንግስት ነው። ሸክላ ለባለያ አይሰጥም ይባላል። እ ሸክላ ለብድና ለባለያ አይሰጥም ለምንድነው እንደው ይሰብረዋል? ይሰብረዋል አይጠቀምበትም። ዝም ብሎ ሳይጠቀምበት ይሰብረዋል። ስለዚህ ባለየ ዘልዘል ዱርዬ ነው። ይሄ በቃ መንግስት ሳይሆን ዱርዬ ነው። አጭበባሪ ዱርዬ ነው። በዚህ ልክ ነው መረዳት ያለባችሁ። በውል ማለት ነው ያያችሁት። እኛ እናንተ ካሁን ጀምሮ ወንድሞቻችሁ ናችሁ። የፈለገው የፈለ የምንቀምሰውን ትቀምሳላችሁ። ገበታን ካንለ ግን የምንቀምሰውን ትቀምሳለህ፣ የምንበላውን ትበላለህ፣ የምንጠጣውን ትጠጣለህ። እስከሚኬድ ድረስ የምንለብሰውን ለብሰህ ወደ ሀገርህ በሰላም ከቤተሰቦች ጋር ትቀየጣለህ ማለት በእርግጠኝነት ማለት ነው። ስለዚህ አይዟችሁ፣ አታስቡ፣ ተጠናከሩ። ምንም ችግር የለባችሁ። ቆዳችሁ እንዳይዋባ ችግር የለም። አይዟችሁ።